የእስራኤል ጦር በጋዛ ላይ ከኢድ አልፈጥር በዓል በኋላ ለሁለተኛ ጊዜ የአየር ላይ ጥቃት ፈጸመ። በጥቃቱም በዓሉን እያከበሩ የነበሩ ፍልስጤማውያን ሴቶችን፣ ህጻናት መገደላቸው ነው የተነገረው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ወደ ስምምነት እስካልመጣ ድረስ የእስራኤል ጥቃት ተጠናክሮ ይቀጥላል ብለዋል። ጋሻው አርጋው ከውጭ በዝርዝር ተመልክቶታል። የእስራኤል ጦር ከታላቁ የረመዳን ጾም ፍቺ በኋላ ለሁለተኛ ጊዜ በጋዛ ላይ የአየር ላይ ጥቃት ማድረሱ እየተነገረ ይገኛል። ትናንትና ሁለት ብቻ በዓሉን በማክበር ላይ በነበሩ ፍልስጤማውያን ላይ የእስራኤል ጦር በወሰደው የአየር ላይ ጥቃት ሴቶችና ህጻናትን ጨምሮ ሀያ ሰዎች መገደላቸውን በሐማስ የሚተዳደረው የጋዛ ጤና ሚኒስቴር ይፋ አድርጓል። ጥቃቱ ዛሬም እንደቀጠላ እንደሚገኝ የዘገበው አልጀዚራ በእስራኤልና ሐማስ መካከል የመጀመሪያው የተኩስ አቁም ስምምነት ምዕራፍ መጠናቀቁን ተከትሎ ግጭቱ ተባብሷልም ነው ያለው። ሁለት ወገኖች ደርሰውበት የነበረው ስምምነት ከተቋረጠ በኋላ የእስራኤል ጦር በጋዛ በፈጸመው የአየር ላይ ጥቃት ዘጠኝ መቶ ሰዎች ተገድለዋልም ሲል አስነብቧል። በቅርቡ እንኳን እስራኤል በፈጸመችው የአየር ላይ ጥቃት የሐማሱን ከፍተኛ የፖለቲካ መሪና የቡድኑ ቃል አቀባይ መገደላቸው ይታወሳል። ታዲያ አሁን ላይ የእስራኤል ጦር ቃል አቀባይ አሁን ላይ እስራኤል አጠናክራ ጥቃት ልትፈጽም መሆኑንና የራፋ ነዋሪዎችም አካባቢውን ለቀው እንዲወጡ ትዕዛዝ ማስተላለፋቸውንም ነው የአልጀዚራ ዘገባ የሚያሳየው። የእስራኤል ጦር ቃል አቀባይ ለደቡባዊቷ ራፋ ከተማ አዲስ የግዳጅ ማፈናቀል ትዕዛዝ ማምጣታቸውንም ያስነበበው ሮይተርስ ነው። የእስራኤል ወታደሮችም በቅርቡ ጠንካራ የውጊያ ዘመቻቸውን እንደሚቀጥሉ ማስጠንቅቀዋል። ቃል አቀባዩ አቢቻይ አድራይ በኤክስ ገጻቸው ላይ ባሰፈሩት መልእክትም በአብዛኛዎቹ የራፋና በአቅራቢያው ባሉ የናስርና አሻው አሻውካ አካባቢዎች የሚገኙ ሰዎች ወደ አልማዋሲ መሸሻ አለባቸው ሲሉም አስጠንቅቋል። የእስራኤል ጦር ሬዲዮ በእስራኤልና በሀማስ መካከል ጦርነቱ እንደ አዲስ ካገረሸበት ጊዜ አንስቶ እጅግ በጣም ሰፊ የሆነ መፈናቀል የታየበት ነው ሲል ገልጿል። የእስራኤል ጦር በጋዛ ፍልስጤማውያን ላይ ጥቃት ማድረሱም እየተነገረ ይገኛል። በዚህም ብዙ ህጻናትና ቢያንስ ዘጠኝ ሰዎች ተገድለዋል ነው የተባለው። የፍልስጤም ቀይ ጨረቃ ማህበር በደቡብ የጋዛ ጋዛ አራፋ አቅራቢያ እስራኤል ጦር ከሳምንት በፊት በማህበሩ ተሽከርካሪዎች ላይ በፈጸመው ጥቃት ከሳምንታት በኋላ የአስራ አምስት ሰዎች የአደጋ ጊዜ ሰራተኞች አስከሬን መገኘቱንም ይፋ አድርጓል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ የተኩስ አቁም ስምምነቱን የመጨረሻ ደረጃ ላይ እንዲደርስ ከፈለገ የጦር መሳሪያ ትጥቁ መፍታት አለበት ያሉ ሲሆን መሪዎቹም ሀገር ለቀው መውጣት እንዳለባቸውና ና የጋዛን ደህንነት ለእስራኤል አሳልፎ መስጠት አለበት ብለዋል። የጋዛ ጤና ጥበቃ ሚኒስቴር እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 5ሳ ሰባት ፍልስጤማውያን መሞታቸውንና ከ114,000 በላይ መቁሰላቸውን በመግለጽ ላይ ይገኛል። የጋዛ መንግስት ሚዲያ ጽህፈት ቤት የሟቾችን ቁጥር ከሁለት ወራት በፊት ወደ 61700 በማድረስ በፍርስራሽ ውስጥ የጠፉ በሺዎች የሚቆጠሩ ሰዎች እንደሞቱም ይገመታል ነው ያለው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያው ሐማስ ወደ ድርድር መምጣት አለበት፣ ካልሆነ ግን እስራኤል የጀመረችውን ጥቃት አጠናክራ ትቀጥላለች ነው ያሉት። የፍልስጤም ታጣቂ ቡድን ሐማስ ትላንት በግብፅና በኳታር አደራዳሪነት በጋዛ ሰርጥ ላይ የተኩስ ተኩስ አቁም ስምምነት እንዲደረግ ያቀረቡትን ሀሳብ ተከትሎ ስምምነቱን እንደሚደግፍም ይፋ ማድረጉ ይታወሳል። እስራኤልም ይህንን የሐማስ አካሄድ እንደምትደግፈው አስታውቃለች። በዚህ ስምምነት መሰረትም አምስት ተጨማሪ የእስራኤል ታጋቾችን ሐማስ ይለቃል ተብሎ የታሰበ ቢሆንም እስራኤል ትናንት በወሰደችው የአየር ላይ ጥቃት ይደረጋል ተብሎ የሚጠበቀው ስምምነት ላይ ጥላ ሳያጥላበት እንዳልቀረም እየተነገረ ነው። የተኩስ አቁም ስምምነቱን ሁለቱ ወገኖች የሚገፉበት ከሆነ ስምምነቱ ለ50 ቀን የሚቆይ እንደሆነም ይነገራል። ከጋዛ ውጭ ከፍ ከፍተኛው የሐማስ መሪ ካሊል አልሃያን ቡድኑ በግብጽ እና በኳታር ሸምጋይ ውስጥ የተላከውን ረቂቅ ስምምነት ማጽደቁን ተናግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እቅዱን እንደተቀበለው ገልጾ፣ ከዩናይትድ ስቴትስ ጋር ሙሉ በሙሉ በመተባበር ለአስታራቂዎች የተቃውሞ ሐሳብ አቅርቧል። ታዲያ ለቀጠናው መረጋጋት ሐማስና እስራኤል ግዴታ ከስምምነት መድረስ አለባቸው ያሉት ቤንያሚን ኔታንያሁ የአገራቸው ጦር እየወሰደ ያለውን ጥቃት ግን አሁንም የስምምነቱ ተግባራዊነት ላይ ጥርጣሬ እንዲነሳበት ምክንያት ሆኗል። ሐማስም ቢሆን እስራኤል እየፈጸመች ያለውን ጥቃት የማታቁም ከሆነ ለስምምነቱ አለመሳካት ተጠያቂ ነች እያለም ይገኛል። በገቡበት ጉዳይ ሁሉ ተጽዕኖቸውን እያሳረፉ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ፍልስጤም ሰላም ስምምነት ላይ ፍላጎታቸውን ተመርኩዘው እጃቸውን ከተው ማማሰል ከጀመሩ ስልጣን በያዙ ማግስት ነው። ሁለቱ ወገኖች አድገውት በነበረው የተኩስ አቁም ስምምነት ተቋርጦ የእስራኤል ጥቃት ለመቀጠሉም ቀጥተኛ ሉታ ተጽዕኖ ነበራቸው። በመጀመሪያው ስምምነት ከተያዘ ቅድ በተያዘ ቴልአቪቭ የቀድሞ ስምምነት ማስቀጠል ብቻ በቂ የሚል አቋም እንድትይዝ አድርጓታል። ይህንኑ በግብጽና ኳታር አደራዳሪነት የቀጠለው ውይይት ዳግም ወደ ሰላም ስምምነት ሊመጣ መንገድ መጀመሩ ነው የተገለጸው። ባለፉት አስራ ሶስት ቀናት የቀጠለው የእስራኤል ዳግም የአየርና የምድር ጥቃትም ምጋቢላል የሚል ተስፋ ተሰንቋል። በተለይ እስራኤል ለውይይቱ ይፋ ያልሆነ አቋም አንጸባርቃለች። የዛሬው አለም ቀፍ ትንታኔ መሰናዷችን እዚሁ ላይ ትኩረቱን አድርጓል። ያዘጋጀው መርሻ ካሊ ነው። አኩራፊ ረኛ መሳውራት የሆናል አይነት ብሂል ምን ሲደረግ ከአቋም ዝንፍ ላለሁ ያለው የጋዛ ሰርጦ አስተዳደር ሀማስ የአቋም ለውጥ ማድረጉ ላይቀር ከእስራኤል ጋር የገባበት መካረር ፍልስጤማውያኑ ለ13 ቀናት በዘለቀ አዲስ እስራኤል ጥቃት ተጨማሪ ዘጠኝ መቶ ወገኖቻቸውን እንዲያጡ ምክንያት ሆኗል። ባለፈው ወርሃ ጥር በተደረሰው የሰላም ስምምነት ዘጠና ፍልስጤማውያን ለወራት ምናልባትም ለአመታት ከታጉሩባቸው የእስራኤል ማረሚያ ቤቶች ሲለቀቁ በምትኩ ሐማስ በጥቅምት ሰባቱ ጥቃት ካገታቸው እስራኤላውያን ሶስት ሴቶችን የለቀቀበት ሂደት የመጀመሪያው እንጂ የመጨረሻው እንደማይሆን ተስፋ ተደርጎ ነበር። ሰብአዊ እርዳታ የታጨቀባቸው 630 የጭነት ተሽከርካሪዎች ጋዛ ሰርጥ የደረሱ ሲሆን 300 ያሉ ወደ ሰሜናዊ የግዛቱ አካባቢ ማቅናታቸው ወራትን ያስቆጠረው የፍልስጤማውያኑ ረሃብ ጋብ የሚልበት መፍትሄ እንዳገኘ እንዲታመን አድርጎም ነበር። በኳታር ግብፅና አሜሪካ አደራዳሪነት ሲካሄድ የቆየው ውይይት ፍሬ አፍርቶ የተኩስ አቁም ስምምነት ላይ መደረሱ የችግሩ ዋነኛ ተጠቂዎችን ብቻ ሳይሆን መላውን ዓለም ያስደሰተ የብትራት ዜና ነበር። ምናልባትም የፈረንጆቹ አዲስ ዓመት 2005 ገና ከመግባቱ አለም ከሰማቻቸው ተከታታይ የተፈጥሮ አደጋዎች በኋላ ትልቁን ገጽን በአስተያየት የሚያበራ ዜና ነው ቢባል ማጋነን አይሆንም ነበር። ይሁንና የተኩስ አቁሙ መጠናቀቁን ተከትሎ ሁለት ወገኖች የተለያየ አቋም መያዛቸው ከፈረንጆቹ መጋቢት 18 ጀምሮ ጋዛ ሰርጥ ወደ ቀደመ ሰቆቃዋ እንድትመለስ አድርጓታል። በኢራን የሚደገፈው ሐማስ በመጀመሪያው የሰላም ስምምነት መሠረት 33 ታጋቾችን የለቀቀ ሲሆን ሁሉም በሕይወት ይኖራሉ ተብሎ ባይታመንም እንኳ አሁንም ድረስ 59 ታጋቾችን እንደያዘ ቀጥሏል። ታዲያ በመጀመሪያው የተኩስ አቁም ስምምነት መጠናቀቂያ ላይ ሁለተኛው ድርድር እንደሚጀመር ቃል ቢገባም እስራኤል የአቋም ለውጥ ማድረጓ ዳግም ወደ ግጭት እንዲገባ አድርጓል። እስራኤል ቃላ ባይ ሆናለች የሚለው ሐማስ በመጀመሪያው ስምምነት የተካተተው አካሄድ መተግበር አለበት የሚል አቋም ይዞ ቆይቷል። በስምምነቱ መሰረት ሁለት ወገኖች በአፈጻጸሙ ላይ ተደራድረው ሐማስ የያዛቸውን ሁሉንም ታጋቾች ሲለቅ፣ እስራኤል ደግሞ ጦሯን ሙሉ በሙሉ ከጋዛ ሰርጥ ታስወጣለች የሚል መግባባት ላይ ተደርሶ የነበረ ቢሆንም ድርድሮቹ ሳይጀምሩ ቀርተዋል። ይሁንና በአዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ድጋፍ የልብ ልብ የተሰማት እስራኤል የተጀመረው የተኩስ አቁም ስምምነት ማራዘምና ታጋቾችና ፍልስጥማውያን እስረኞችን መልቀቅ መቀጠል አለበት፣ ስለ ጦርነቱ መጠናቀቅና አለመጠናቀቅ አሁን መነጋገር የለብንም የሚል አቋም ያዘች። የመካከለኛው ምስራቅ ጉዳይ ተንታኞችም ይህ የእስራኤል አካሄድ በትራምፕ አቋም ላይ የተመሰረተ እንደሆነ ይገልጻሉ። በውጊያው ወቅት ሐማስ ጨርሶ ሳይደመሰስ ከጋዛ ሰርጥም ከመሰረቱ ተቆፍሮ ሳይነቀል የአየርና የምድር የእሳት ጅራፏን እንደማትሰበሰብ ስትምል ስትገዘት የቆየች እስራኤል ልውውጡ ቀጥሎ ታጋቾቿን በሙሉ በእጇ ካስገባች በኋላ እምጥም ስምጥም ገብታ ልታጠፋው ዘመቻዋን ላለመቀጠሏ ምንም ዋስትና የሌለው የፍልስጤማውያኑ ታጣቂ ቡድን ስጋቱ መሰረተ ቢስ እንዳልሆነ ይገልጻሉ። የመጀመሪያው የተኩስ አቁም ስምምነት ይፋ በተደረገበት ወቅት በተባበሩት መንግስታት ድርጅት የዋና ጸሐፊው የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር እጅግ ድንቅ በየትኛውም አጋጣሚ በቀላሉ ሊቀለበስ የሚችል ይሁንና ወሳኝ ልብን በተስፋ የሚያዘልል በሚመጡት ቀናትና ሳምንታት ውስብስብ ሁኔታዎች ከፊቱ የሚጠብቁት ሲሉ ውሳኔውን ገልጸውት እንደነበር ይታወሳል። ይህ የኃላፊው ሐሳብ አሁን ቁልጭ ብሎ እየታየ ነው። ሌላኛው ጉዳይ በእስራኤል በኩል ከተለቀቁትና ከሚለቀቁት እስረኞች መካከል በፍልስጥማውያኑ የሀገረ መንግስትነት ትግል ትልቅ አቅም መሆን የሚችሉ ሰዎች መካተታቸው የሚፈጥረው አሉታዊ ስሜት ነው። በቴል አቪቭ የስጋት ምንጭ ተደርገው የሚወሰዱ በአሜሪካና በአውሮፓ ህብረት ጭምር በሽብር ቡድንነት የተፈረጀው የፍልስጤም ነጻነት ግንባር የሚባለው ድርጅት መሪ ፖለቲከኛዋ ጃራር ካሊድ የመሳሰሉ ሰዎች ናቸው። በመጀመሪያው ዙር ከተለቀቁት ፍልስጤማውያን እስረኞች አንዷ የሆኑት ፖለቲከኛዋ ላለፉት አስር ዓመታት በተለያዩ አጋጣሚዎች ወደ ወህኒ ሲወረወሩ የቆዩ ሲሆን ዋነኛ ክሳቸውም አመጽ መቀስቀስ ነው። እናም ቴላቪቭ የመጀመሪያውን ዙር የሰላም ስምምነት በማስቀጠልና የሚለዋወጧቸውን ታጋቾችና እስረኞች ቁጥር ከፍ በማድረግ ነገሮች ከተጠናቀቁ በኋላ ዳግም ወደ ድርድር መግባት እንደምትፈልግ ነው የምትገልጸው። ይህ አካሄድ የመደራደር አቅሙን እንደሚያሳጣው ሲገልጽ የቆየ ውሃ ማስታዲያ አሁን ከአቋሙ ሸብረክ ብሏል። አደራዳሪዎቹ ግብፅና ኳታር ያቀረቡትን ሀሳብ እንደሚደግፍም ነው ያስታወቀው። አምስት እስራኤላውያን ታጋቾች የሚለቀቁበትና ለሐምሳ ቀናት የሚቆይ የተኩስ አቁም ስምምነት እንደሚደረግ የሚያትተው የስምምነት ሰነድ በቴላቪቭ ጠረጴዛ ላይም ተቀምጧል። ከጋዛ ሰርጥ ውጭ የሚገኙት ከፍተኛው የሐማስ ባለስልጣን ካሊል አልሃያ በአደራዳሪዎቹ የቀረበላቸውን ሀሳብ እንደሚስማሙበት ይፋ አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤትም የስምምነቱ ሐሳብ እንደደረሰውና ከአሜሪካ ጋር የመከረበትን ግብረ መልስ ለአደራዳሪዎቹ እንደሰጠነ ያስታወቀው፣ ከትናንት በስቲያ ቅዳሜም ጠቅላይ ሚኒስትሩ ከአገራቸው ባለሥልጣናት ጋር እንደተወያዩበት አስታውቀዋል። ይሁንና በጉዳዩ ላይ ዝርዝር ማብራሪያ መስጠት አልፈለጉም። ይህም ምናልባትም በስምምነቱ ላይ መንግሥታቸው የያዘውን አቋም የማይደግፉ እስራኤላውያን የታጋቾች ቤተሰቦችን በመስጋት እንደሆነ ነው የተገለጸው። ሁለቱ ተደራዳሪዎች ወደ ስምምነት እንዲመጡ በዋናነት ትልቅ ግፊት እየተደረገባቸው ያለው ከገዛ ወገኖቻቸው ነው። የእስራኤል ጥቃት ያንገፈገፋቸው የፈራረሰችው ጋዛ ሰርጥ ሕመም የሆነችባቸው ፍልስጥማውያን የሰላም አየር መተንፈስና ለረሃባቸው መክፈያ ቁራሽ ማግኘት ተቀዳሚ ግባቸው ሆኗል። ምናልባትም ነገሮች ሰላም ሆነዋል ብለው ነገን በተስፋ በሚጠብቁበት ወቅት ደግሞ የተጀመረው የእስራኤል ጥቃት በአስራ ሶስት ቀናት ውስጥ ዘጠኝ መቶ ወገኖቻቸውን የቀጠፈበት እውነት በሐማስ ባለሥልጣናት ላይ እንዲነሳሱ ተቃውሟቸውንም እንዲያሰሙ አድርጓል። ይህ በእንዲህ እንዳለ የሰላም ስምምነቱን ጥሰው በፍልስጤማውያኑ ላይ ዳግም ቃታቸውን የሳቡት ቤንያሚን ኔታንያሁ አሁንም ድረስ በእገታ ላይ ባሉ ቤተሰቦቻቸው ሕይወት እየቆመሩ መሆኑን የገለጹ እስራኤላውያን የእርግማን ውርጅብኝ እያወረዱባቸው ነው። ሐማስ ባሰራጨው አንድ የቪዲዮ መልእክት ኢልካን ቦህቦት የተባለ ታጋጅ እባካችሁ ከዚህ ያስወጡኝ ሲል መታየቱ ደግሞ ለእስራኤላውያኑ ቤተሰቦች በጨለማ ላይ የዛፍ ጥላ ሆኖባቸዋል። የዶናልድ ትራምፕ ወደ ሥልጣን መምጣት ተጨማሪ ኃይል የሆናቸው ኔታንያሁ እስራኤል ዳግም እንደ ሀገር ከተመሰረተች ወዲህ ካጋጠሟት ጥቃቶች ሁሉ እጅግ ከፍተኛ የመንግስት እንዝላልነት የታየበት ተደርጎ የሚወሰደው የጥቅምት ሰባቱ ጥቃት በስልጣን ዘመናቸው እንደተከሰተ ሁሉ በየትኛውም ሁኔታ በስልጣን ዘመናቸው ሙሉ በሙሉ እንዲቀለበስ ይፈልጋሉና ሁሉንም ወገን ሊያስማማ በሚችል መንገድ ነገሮችን መቋጨት ይመኛሉ። እናም ጦራቸውን ከጋዛ ሰርጥ የሚያስወጣ ድርድር ከማድረግና ስምምነት ከመፈራረም ይልቅ ላለፉት 13 ቀናት ባደረጉት ሁለተኛ ምዕራፍ የአየርና የምድር ጥቃት ሐማስን ወደሚፈልጉት አቅጣጫ ማምጣት መርጠዋል። በመላው ዓለም ያሉ የእስልምና እምነት ተከታዮች የሚያከብሩት የኢዳል ፈጥር በዓል ለጋዛ ሰርጥ ፍልስጤማውያን ሌላ የሰቆቃ ቀን ሆኖ ባለበት በትላንትና እለት እንኳን 64 ሰዎች መገደላቸውን አካባቢውን የሚያስተዳድረው የሐማስ ጤና ሚኒስቴር አስታውቋል። በካኒኑስ ከተማ በተፈጸመ ጥቃትም በአንድ ድንኳን ውስጥ ተኝተው የነበሩ ዘጠኝ ሰዎች እስከ ወዲያኛው አሸልበዋል። ከሟቾቹ ውስጥ አብዛኞቹ ህጻናት መሆናቸው ሲገለጽ፣ በበዓል ስጦታ ፋንታ የእሳት አረር ነበር አካባቢያቸውን የሞላው። በመቶዎች የሚቆጠሩ ህይወታቸውን ያጡበትና በሺዎች የሚቆጠሩ ደግሞ ከሰሜናዊ ጋዛ ሰርጥ ወደ ሌሎች አካባቢዎች ዳግም የተሰደዱበት ሁለተኛው ምዕራፍ የእስራኤል ጥቃት የሚገታበት ተስፋ ለሁለቱ ተፋላሚ ወገኖች ከአደራዳሪዎቹ በተሰጠው ሰነድ ውስጥ ይገኛል። የመሳካት እድሉ ይበልጥ የሰመረ እንደሚሆን የሚታሰበው አዲሱ የተኩስ አቁም ስምምነት ረቂቅ ቢያንስ ለ50 ቀናት የሰላም አየር የህክምና ቁሳቁስ፣ ምግብና ውሃ ለፍልስጤማውያኑ ማድረስ የሚያስችል እድል ይፈጥራልና። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ያነገበውን ነፍጥ አስቀምጦ ጋዛ ሰርጥን ለቆ የሚወጣ ከሆነ መሪዎቹና ታጣቂዎቹ የወንድ በር ተሰጥቷቸው በሰላም እንዲወጡ ይፈቀድላቸዋል የሚል አስተያየት የሰጡ ሲሆን፣ ጦራቸው ለምን ያህል ጊዜ ጋዛ ሰርጥ ላይ እንደሚቆይ ግን ዝርዝር ሀሳብ ከመስጠት ተቆጥበዋል። ይልቁንም ጋዛ ሰርጥ ፍጹም ሰላም የሰፈነባት እንደምትሆንና በርካታ ፍልስጤማውያንና ወዳጆቻቸው የአረብ ሀገራትን ያላስማማው የዶናልድ ትራምፕ የመልሶ ማልማት እቅድ እንዲተገበር አበክረው እንደሚሰሩ ነው ያስታወቁት። ኔታንያሁ 2.3 ሚሊዮን ፍልስጤማውያን ያሉበት ጋዛ ሰርጥን መልሶ ለማልማት የቀረበው የትራምፕ እቅድ ላይ ከየትኛውም አካል ጋር ለመወያየት ዝግጁ መሆናቸውን ይግለጹ እንጂ ህዝቡ ወዴት ይደርሳል የሚለውን ጉዳይ ግን አላብራሩትም። ፍልስጤማውያኑ ግን ቀዳሚ አጀንዳቸው የተኩስ አቁም ስምምነቱ መፈጸም፣ ሰላምና ጠኔ የቋጠሩ አንጀታቸው ጠብ የሚል ምግብ ማግኘት ነው። በተለይ ረሃብ ቀን አይሰጥምና።